እግዚአብሔርን እንድናመልክ እግዚአብሔር እድሉን ስለሰጠን እግዚአብሔርን እጅግ አድርገን እናመሰግናል ክብር ለአምላካችን ለእግዚአብሔር ይሆን። ከእግዚአብሔር ቃል አነብና ጸልየን አብረን የእግዚአብሔርን ቃል እንካፈላለን ፊልጵሶስ መጽሐፍ ላይ ምዕራፍ ሁለት ከቁጥር አንድ እስከ አስራ አንድ ያለውን ሀሳብ ነው የምናየው እኔ የያዝኩት ትርጉም ትንሽ አማርኛው ቀለል የሚለውን ወደ እኔ የሚቀርበውን የያዝኩትና ምናልባት ሳነበው አዲስ እንዳይሆንባችሁ የክርስቶስ እንደመሆናችሁ መጠን እርስ በርሳችሁ በመመካከር በርስታችኋል፣ በክርስቶስ ፍቅር ተጽናንታችኋል በመንፈስ ቅዱስ አንድነት አግኝታችኋል። እርስ በርሳችሁ ደግና ርኅራሄ ደግነትና ርኅራሄ አይታችኋል። ስለዚህ በሀሳብ፣ በፍቅር፣ በመንፈስ፣ በዓላማ የተስማማችሁ ደስታዬን ሙሉ እንዲሆን አድርጉ። በትሕትና ተሞልታችሁ ሌሎች ሰዎች ከእናንተ እንደሚሻሉ አድርጋችሁ ቁጠሩ እንጂ ወገን በመለየትና በራስ ወዳድነት፣ ወይም ያለ እኔ ማን አለ በሚል ትምክት ምንም ነገር አታድርጉ። እንዲሁም እያንዳንዳችሁ የራሱን ጥቅም ብቻ ሳይሆን የሌላውንም ሰው ጥቅም እያሰበ ይሁን። በዚህ አይነት ኢየሱስ ክርስቶስ ያሳየውን የትህትና ጠባይ በእናንተም ሕይወት ሊኖር ይገባል። እርሱ የመለኮት ባህሪ አለው፤ ይሁን እንጂ ከእግዚአብሔር ጋር እኩል የሚያደርገውን የመለኮት ባህሪ እንደያዘ መቅረት አልፈለገም። ይልቁንም ያለውን ክብር በገዛ ፈቃዱ ትቶ አገልጋይ መሆንን መረጠ፤ በሰው ምሳሌም ተገለጠ። እንደ ሰውም ሆኖ በትህትና ራሱን ዝቅ አደረገ። እስከ ሞት ድረስ ያውም በመስቀል ላይ ተሰቅሎ እስከ ሞት ድረስ ታዛዥ ሆነ። በዚህ ምክንያት እግዚአብሔር ከሁሉ በላይ ወዳለው የክብር ስፍራ ከፍ አደረገው፣ ከስም ሁሉ የሚበልጠውን ስም ሰጠው። ስለዚህ ኢየሱስ ስለዚህ ለኢየሱስ ስም ክብር በሰማይ በምድር ከምድር በታች ያሉ ሁሉ በጉልበታቸው ይንበረከካሉ፣ በምላሳቸውም ኢየሱስ ክርስቶስ በእርግጥ ጌታ ነው ብለው በመመስከር ለእግዚአብሔር አብ ክብር ይሰጣሉ። እንጸልይ። አምላካችን እግዚአብሔር ሆይ ስለዚህን ማለዳ እጅግ አድርገህ እናመሰግንሃለን። ጌታ ሆይ አሁን ደግሞ አብረን ተሰባስበን ከቃልህ እንድንሰማ እድል ስለሰጠህን እጅግ አድርገህ እናመሰግንሃለን በትህትና ቃልህን መስማት እንድንችል ሰምተን ደግሞ በቃልህ መኖር እንድንችል ይህን እንዲታደለን በኢየሱስ ስም ለመንህ፣ ክብር ሁሉ ይሁን፣ አሜን። ክብር ለአምላካችን ለእግዚአብሔር። በተቻለ መጠን ቁጥር በቁጥር መሄድ ይፈልጋለሁ፣ ግን ሰዓቱ ትንሽ ሊያንሰኝ ይችላል ብዬ ደግሞ ሰጋለሁ። ክብር ለአምላካችን ለእግዚአብሔር። ይሄ የፊልጵስዩስ መጽሐፍ ጳውሎስ በስር ቤት እያለ ለፊልጵሶስ ሰዎች የጻፈላቸው መጽሐፍ ነው። በዋናነት ጳውሎስ ይህንን መጽሐፍ ለፊልጵሶስ ሰዎች የጻፈላቸው በስር ቤት እያለ ስለጠየቁት ሊያመሰግናቸው ወይም ግብረ መልስ ሲሰጥ፣ እግር መንገዱን በፊልጵሶስ ቤተክርስቲያን ውስጥ የነበረውንም አንዳንድ ችግር የነበረውን ክፍተት ብሎ እንዳገልጋይ ያየውን ክፍተቱን ለመሙላት የጻፈው መልእክት እንደሆነ የመጽሐፉ የራሱ ታሪኩ ያስረዳል። እንግዲህ ጳውሎስ ያመናችሁ በመሆናችሁ እነዚህን ነገሮች አድርጋችኋል ይላል። አራት ነገሮች አድርገዋል። ቁጥር አንድ ላይ የክርስቶስ እንደ መሆናችሁ መጠን በማመናችሁ አማኞች በመሆናችሁ እነዚህን ነገሮች አድርጋችኋል ይላችኋል። ያደረጋቸውን ነገሮች እንዳልኳችሁ ቁጥር በቁጥር ነው ማይ እርስ በርስ በመመካከራ በርትታችኋል ይላችኋል። የተደረገ ነገር ነው። እርስ በርስ በመመካከር በመወያየት በመረዳዳት በርትታችኋል በክርስቶስ ፍቅር ጸንታችኋል። የሆነን ነገር ነው እያላቸው ያለው። በእነሱ መካከል የነበረን ነገር ነው እያላቸው ያለው። በክርስቶስ ፍቅር ጸንታችኋል፣ በመንፈስ ቅዱስ አንድነት አግኝታችኋል፣ እርስ በእርስ ደግነትና ርህራሄ አሳይታችኋል ይላቸዋል። ይሄ ደግሞ ከአንድ አማኝ ከሆነ በክርስቶስ ከዳነ ዳግመኛ ከተወለደ ሰው የሚጠበቅ የመንፈስ ፍሬዎች ናቸው። እነዚህን አድርጋችኋል፣ እነዚህ በእናንተ ዘንድ አሉ። ምናልባትም ለእሱ በእስር ቤት እያለ እጃቸውን ሲዘረጉ፣ በሀሳባቸው ወደ እሱ ሲያስቡ አስመስክረዋል። ይህንን አድርጋችኋል። ግን ቁጥር ሁለት ላይ ጳውሎስ ከፊልጵሶስ ሰዎች የሚፈልገው ነገር አለ። ይህንን እነዚህን ከላይ ያሉትን ነገሮች ካደረጋችሁ እንዴት ማድረግ እንዳለባቸው ይነግራችኋል። ስለዚህ በሀሳብ፣ በፍቅር፣ በመንፈስ፣ በዓላማ እየተስማማችሁ ደስታዬን ሙሉ እንዲሆን አድርጉልኝ። እነዚህን ነገር ስታደርጓቸው በሀሳብ በፍቅር በዓላማ በመንፈስ እንዲታደርጓቸው እፈልጋለሁ። በዚህ ደግሞ የእኔ ደስታ ሙሉ ይሆናል ይላል። ይቀጥልና ቁጥር ሶስት ላይ በትሕትና የተሞላችሁ ሌሎች ሰዎች ከእናንተ እንደሚሻሉ አድርጋችሁ ቁጠሩ እንጂ ወገንን በመለየትና በራስ ወዳድነት ወይንም ያለ እኔ ማን አለ በሚል ትምክት ምንም ነገር አታድርጉ። ድርጊቱ ይደረጋል። መልካምነቱ አለ፣ ግን ይህንን መልካምነት የሚያጎድል ነገር አይቷል። በዛ በፊልጵስዩስ ሰዎች መካከል ጳውሎስ ይህንን ነገር አይቷል። እንደ አምሳ አራቱ ትርጉም ላይ ሽኩቻ ይላል። ከዛ ቀጥሎ ለወገኔ ይጠቅማል በማለት አታድርጉት ይላል። ለወገኔ ይጠቅማል ብለን ካደረግ ነው። ወይንም መያዣ ፈልገን አንድን ነገር ለመቀበል አንድን ነገር ካደረግን፣ እንግዲህ አንድ ነገር ዋጋ አለው። ዋጋውም አንድ ነው የሚሆነው፣ ወይ ምድራዊ ወይ ሰማያዊ ዋጋ ነው ያለው። አንድ ነገር ስናደርግ ከሁለት አንዱ አይወጣም። ግን በሰማይም በምድርም ደግሞ ዋጋው መጥፎም ሊሆን ይችላል፣ መልካምም ሊሆን ይችላል። አንድ ሰው ወንጀል ሲሰራ ስርዓት ሊጠብቀው ይችላል፣ መልካም ነገር ሲሰራ ሽልማት ሊጠብቀው ይችላል። ይሄ በምድር እግዚአብሔርን፣ ሰው ሲበድል በሰማይ የዘላለም ሕይወት ሊጠብቀው ይችላል ወይም የዘላለም ሞት ሊጠብቀው ይችላል። ግን ያም ሆነ ይሄ የአንድ ነገር ዋጋው አንድ ነው። ዛሬ በዚህ ስብከቴ ሁለት ምሳሌዎች እጠቀማለሁ። ከነዛ መካከል ግን አንዱ አንድ የቆሎ አስተማሪ መሪጌታ በጻ የሚባሉ ነበሩኝና፣ እንዲህ ይላሉ፣ የወሎ ሰው ሲሄድ በበቅሎ እራቱ ቆሎ ይላል። እና እውነታቸውን ነው። የወሎ ሰው እንግዲህ ለቅሶም ገጠመው፣ ሰርግም ገጠመው፣ የሆነ ሽምግልናም ገጠመው፣ ጋቢውን አጣጥሎ ፈረሱ ላይ ቁጭ ብሎ እቤት ያለው ነገር እንዲህ ማታ ከልጆቹ ጋር ቆሎም ተገኘ፣ ቂጣም ተገኘ ይበላል እና ምንድን ነው የሚሉት? ያ እያለ ግን ሲሄድ ውጭ ላይ ያለው ከንቱ ውዳሴ ነው ይላሉ። ሰው የመንዝ ሰው ናቸው። እና እዚህም ጳውሎስ እንደዛ ነው የሚለው፣ ከንቱ ውዳሴ አታደርጉት። የምታደርጉት ነገር መልካም ነው፣ የሚሆነው ነገር ጥሩ ነው። በእነዚህ አራት ነገሮች በርትታችኋል። ስታረጓቸው ግን የመጀመሪያው ከንቱ ውዳሴ ለማግኘት ለወገኔ ይጠቅማል፣ ከሌላው እኔ እሻላለሁ በማለት አንዳንዴም ከኔ የተሻለ ወይንም ከኔ የበለጠ ማን ነው? እኔ ከሌለው ሁሉም በቃ ገደል ይገባል። እንደዛ አይደለም። አልገጠማችሁም? አንዳንዴ አልመሰላችሁም? እናንተስ እኔም ባልኖር ኖሮ ይሄ ነገር አይሆንም ነበረ። ይሄ መስሪያ ቤት ገደል ይገባ ነበረ፣ ወይንም እቺ ቤተ ክርስቲያን ወድቃ ነበረ። እኔ በመኖሬ ይሄ ሆነ። አልገጠማችሁ? ግን ያደረጋችሁት እኮ መልካም ነገር ነው። አንዳንዴ ይገጥመናል። ጳውሎስ በዚህ የገጠመው ነገር ይሄ ነው። እንዲሁም እያንዳንዱ የራሱን ጥቅም ብቻ ሳይሆን የሌላውንም ሰው ጥቅም ክርስቲያን ሰዎች እንደሚሉት እኔ ቧንቧ ነኝ ተጠቀምብኝ፣ እኔ እንዲህ ነኝ ብለው ራሳቸውን በጣም ዝቅ ያደርጋሉ። ግን ክርስትና ሻማነትም ቧንቧነትም አይደለም። እኛ ሻማ ቀልጦ ለሌላው ሰው ያበራላ። እሱ አይደለም ልኩ። ክርስትና አብሮ መኖር፣ አብሮ ማደግ፣ አብሮ መጠቀም፣ አብሮ መዳን እንጂ ስለሌላው የማይገባ ዋጋ መክፈልም አይደለም። አገልጋይ መሆን ማለት የራሱን ነገር ጥሮ መራብ፣ መድከም በቃ ከመንገድ ከትክክለኛው ሕይወት መውጣት ማለት አይደለም። የእኛ አኗኗር እኛ የተረዳንበት አድርጎት ሊሆን ይችላል እንጂ እሱ አይደለም ልኩ። ቧንቧ ታውቃላችሁ፣ በተለየ ብረቱ ለብዙ ሰዎች ከገፈርሳ ጀምሮ የአዲስ አበባን ህዝብ ያጠጣል። ቧንቧ በውሃው ተጠቅሞ አንድ ቀን ለምን ቦታ አይታችሁ ታውቃላችሁ? እድሜው ከገፋ ይዝግና ይቀየራል። አገልጋይ ማለት እንደዛ ማለት አይደለም። እሱ በህይወቱ እየኖረም እየተለወጠበትም እያደገበትም ማስተማር ካለበት፣ ሌሎችንም መጥቀም ካለበት እሱ የተጠቀመበትን የኖረበትን ነው ግን የሆነ ሆኖ የምታደርጉትን ነገር ምሳሌ ከፈለጋችሁ ከአምላካችን ከጌታ ከኢየሱስ ክርስቶስ ተማሩ ብሎ ከቁጥር አምስት ይነግራቸዋል። ቁጥር አምስት ላይ በዚህ አይነት ኢየሱስ ክርስቶስ ያሳየውን ትትና ጠባይ በእናንተ ህይወት ሊኖር ይገባል ብሎ ለቁጥር አራት መልስ ወይንም መፍትሄ የሆናቸው ዘንድ ይነግራቸዋል። እርሱም ቁጥር ስድስት ላይ እርሱም የመለኮት ባህሪ አለው፣ ይሁን እንጂ ከእግዚአብሔር ጋር እኩል የሚያደርገውን የመለኮት ባህሪ እንደያዘ መቅረት አልፈለገም። ይልቁንም ያለውን ክብር በገዛ ፈቃዱ ትቶ አገልጋይ መሆንን መረጠ፣ በሰው ምሳሌ ተገለጠ። አንዳንዴ እንዲህ እሰማለሁ። በተለይ መጋቢ መርዳሳ ኢየሱስ በሰው ልክ እንዴት እንደመጣ ሲያወራ በአጭር ቁመት፣ በጠባብ ደረት ይላል እና በዛ ልክ በሰው አምሳል የባሪያን መለኮታዊ የሆነ አምላክ በሰው አምሳል ወረደ። በዛ ልክ ለማገልገል ወረደ ይላል። በጣም የሚገርመው ነገር እንደ ሰው ሆኖም በትትና እራሱን ዝቅ አደረገ። እስከ ሞት ድረስ ያው በመስቀል ላይ ተሰቅሎ እስከ ሞት ድረስ ታዛዥ ሆነ ይላል። እንግዲህ በተለይ ለአይሁዶች በመስቀል ሞት መሞት ቀላል ነገር አይደለም። እንዳልኳችሁ ሁለተኛ የምጠቀመው ምሳሌ ይሄ ነው። ሰዎች ልክ አይደለም ብለው ሲያስቡ ከሞቱ አሟሟቱ፣ ከጉዳቱ እፍረቱ ይላል። ይሄ ማለት ምን ማለት ነው? ከሞቱ አሟሟቱ ማለቱ መሞትስ ማንም ይሞታል፣ ግን ጠይቄው ብሆን ግን በዚህ መልክ ባይሆን ግን እኔ ያለው አብረን ኑረን ቢሆን ለማለት ነው። ከዛ ባሻገር ጉዳቱን ስናነሳ አዎ ተጎድቻለሁ፣ ግን የሚያሳፍር በሚያሳፍር መንገድ ነው። አንድ ሰው ወንበሌዎች ባለፈው ይሴን እቃውን ቀምተውታል። እግዚአብሔር ጠብቆት አልመቱትም፣ ትንሽ ነው የመቱት። ግን ግን ምን ሆኗል? እቃ ወስደውበታል፣ ጎድተውታል። ግን ይሴ ደግሞ ሰርቆ ቢሆንስ እንደዛ የተደረገው ተጎድቶ ሌላ እፍረት ነው ማለት ነው። ከጉዳቱ እፍረቱ ማለት ይሄ ነው ይሄ እነሱ መጥተው ነው የቀሙት፣ ግን እሱ ደግሞ አልፎ ያድርጎ ና ያ ቢደረግበት ለእኛም ምናልባት ለማዘንም ይቸግረን ነበር። ከጉዳቱ እፍረቱ የሚባለው ይሄ ነው። ኢየሱስ የመጀመሪያው መሞቱ ሁለተኛ ደግሞ በበርባን ፈንታ በመስቀል ላይ አይሁዶች በጣም በደለኛ ሰው ነው፣ መናጢ ሰው ነው ብለው በሚቀጡበት መንገድ ነው የሞተው። አሁንም በምድራችን ላይ አንዳንድ ሀገሮች ሀገርን ጥቅም አሳልፎ ሰጥቷል ወይም ሀገርን ከድቷል ብለው የሚያስቡትን ሰው በስቅላት ይቀጣሉ። ኢየሱስ በዛ ልክ ነው ራሱን አሳልፎ የሰጠው። እኛን መምሰሉ አይደለም፣ የባሪያ መልክ መያዙ ብቻ አይደለም። ይበልጥ ሰዎች በማይሞቱበት ወይንም በአይሁዶቹ ሰው እጅግ በደለኛ በሚባል ሰው በሚቀጣበት መንገድ ነው የተቀጣው ግን ይሄ የራሱ ምክንያት አለው። ቁጥር ዘጠኝ ላይ በዚህ ምክንያት እግዚአብሔር ከሁሉ በላይ ወዲያለው የክብር ስፍራ ከፍ ከፍ አደረገው ከስም ሁሉ የሚበልጠውንም ስም ሰጠው። ቅድም እንዳልኳችሁ ክርስትና ማለት ዝም ብሎ ዋጋ መክፈል አይደለም። ሐዋርያት ጌታ ኢየሱስን ሁሉን ጥለን ተከተልንህ፣ ምን እናገኛለን አሉ። በሰማይ የዘላለም ህይወት፣ በምድር መቶ ጥፍ ትቀበላላችሁ አላቸው። ምናልባት ትናንትና እንደሰማሁት ስለ ይህንን በገንዘብ ብቻ ለአንተ ምነው እንችላለን። በምድር መቶ እጥፍ ትቀበላላችሁ ስንባል፣ ይህ የገንዘብ የሚቆጠረው በወረቀት ደረጃ ላይሆን ይችላል። ግን ሐዋርያት በምድር ላይ ሲኖሩ እውነትም ብዙ እጥፍ ተቀብለዋል። የነ ጴጥሮስ ህይወት ከየት ወደየት እንደነበር፣ የነ ጳውሎስ ህይወት ከየት ወደየት እንደነበር እውነትም በስም ደረጃ ይኸው ጳውሎስ በእኛ እድሜ ምድር ከቀጠለች ገና ወደፊት የነ ጳውሎስ ዝና ሲወራ ይኖራል። ምናልባት አንዱ ጳውሎስ ዝና ሲያጎርፍ የነበረው ክርስቲያኖችን በማሳደር ነበር፣ ግን አሁን በመልካምነቱ ይኸው ፍጥረት ወይም የሰው ልጆች ስሙን እየደጋገሙ ሲጠሩት ይኖራሉ። ዝቅ ማለት በራሱ እንደተባለው ጉዳት ቢኖረውም ግን በእግዚአብሔር ዘንድ በሰው አእምሮ የማይለካ ዋጋ አለው። ስለዚህ ቁጥር አስር ላይ ለኢየሱስ ስም ክብር በሰማይና በምድር ከምድርም በታች ያሉት ሁሉ በጉልበታቸው ይንበረከካሉ ምላሳቸውም ኢየሱስ ክርስቶስ በእርግጥ በእርግጥ ጌታ ነው ብለው በመመስከር ለእግዚአብሔር አብ ክብር ይሰጣሉ ይላል። ክብር ለአምላካችን ለእግዚአብሔር ይሁን ወገኖቼ። በመካከላችን ብዙ መልካም ነገር አለ፣ ግን ስናደርገው ጳውሎስ ለፊልጵስዩስ ሰዎች እንዳለው የመጀመሪያው ነገር ለወገኔ ይጠቅማል፣ ወይንም ይህን መያዣ ይዘን እንዳናደርገው ይመክረናል። ወይ ክብር ያመጣልኛል፣ ወይ ነከሌን ይጠቅማል ብለን እንዳናደርገው ይመክረናል። ይህኛውን ቁጥር ብደግመው አይበዛብኝም። እንዲሁም እያንዳንዱ የራሱን ጥቅም ብቻ ሳይሆን የሌላውንም ሰው ጥቅም ያስብ። ይሄኛው ሀሳብ የሁለታችንንም ጥቅም እንደሚመለከት የራሱን ብቻ ካለ እኔም ተጠቃሚ ነው ይዙ ውስጥ ብቻዬን እንዳልጠቀም እንጂ እኔ እንዳልጠቀም መጽሐፍ ቅዱስ ወይንም እግዚአብሔር አልከለከለም። መልካሙን ነገር ለሁላችንም ይገባናል። መልካሙ ነገር ለሁላችንም ይገባናል። ስለዚህ ሁሌ ራሳችንን በትሕትና ራሳችንን ወንድሜ ከኔ ይሻላል በሚል እንድንመራ እግዚአብሔር ይፈልጋል። እግዚአብሔር ከኛ የሚፈልገው ሰው መሆናችንን ተረድተን በትሕትና በፊቱ እንድንመላለስ ነው። ራሳችንም እንድናወርድ አይፈልግም ደግሞም እንድናገዝፍም አይፈልግም። ግን ሰው መሆናችንን በፊቱ እንድንረዳ ይፈልጋል። ሲበዛ ደግሞ ምሳሌያችን ጌታችን ኢየሱስ ክርስቶስ ነው። ኢየሱስ ክብሩን ጥሎ ከመጣ እኛ ደግሞ እኔ ደግሞ በፊቴ ላሉት ቅዱሳን ያን ያህል ዝቅ ብል እንደ ሰው ምንም አልጎዳም። ግን ደግሞ የከበረ ዋጋ በእግዚአብሔር ፊት ነው ያለው። ሁሌ በሕይወታችን ይህንን እንድናስብ ፈልጋለሁ። አለበለዛ የምናደርገው ነገር መልካም ነገር ነው፣ እዚሁ አጭደ ነው። በሰማይ ገለባው ብቻ ይሆንና ይቃጠላል። እያንዳንዳችን ስራ በእግዚአብሔር ፊት ይቀርባል። ያኔ ሲቀርብ የሚቃጠለው ይቃጠላል። ሳቱን አልፎ የሚሄደው ደግሞ ያልፋል። ሁሌ ስናስብ ይህንን፣ አንድ ቀን ሁላችንም በእግዚአብሔር ፊት እንቆማለን። ልክ እንደ ጌታ ኢየሱስ ክርስቶስ በምላሳቸው ኢየሱስ ክርስቶስ ጌታ ነው። ያኔ ማንን ነው የሚያከብሩት? እግዚአብሔር አብን ነው የሚያከብሩት። ሁላችንም የምናደርገው ለሰው እናደርጋለን፣ ለፍጥረት እናደርጋለን። በቃ ከዚህ ውጭ ለማንም አናደርግም። ይህን ስናደርግ ግን እግዚአብሔር ነው የምናከብረው። ሰዎችን ስናገለግል እያከበርን ያለ ነው እግዚአብሔር ነው። ለራሳችን ራሳችንን ስንንከባከብ እያከበርን ያለ ነው እግዚአብሔር ነው። ራስንም መጉዳት እኮ በእግዚአብሔር ፊት ወንጀል ነው ወገኖች። ምክንያቱም ክርስቶስ የሞተለት በመስቀል ላይ የተሰቀለለት መጋቢ ከሰው ጠዋት ክርስቶስን ምን አደረገው? አለ ኃጢአት። እኛ ኃጢአት ሎ ክርስቶስን ኃጢአት አደረገው። እግዚአብሔር ልጁን ኃጢአት ያደረገለትን እሱ እግዚአብሔር ያከበረውን ማስረሻ ማስረሻ ቢወዳው በእግዚአብሔር ፊት ተጠያቂው ራሱ ማስረሻ ነው። ሁሌ ሚዛናዊ እንዲኖር በእግዚአብሔር ፊት ለራሳችንም ለሰዎችም ለፍጥረትም ሚዛናዊ እንዲሆን እግዚአብሔር ይፈልጋል። ክብር ለአምላካችን ለእግዚአብሔር። እንጸልይ።